ሰላም ሰላም ቤተሰብ ዛሬ የመጣሁትኝ እንግዲህ በሀይሚ ሀይሚ ጭፈራ ቤት ወይም ደግሞ ናይት ክለብ ሄዳለች በሚለው በወጣው ቪዲዮ ነው። እውነት አሁን ነው የምነግራችሁ። ቪዲዮንም አስፈላጊ ከሆነ አሳያችኋለሁ ማለት ነው፣ ቪዲዮንም ስለደረሰኝ ማለት ነው። በመጀመሪያ ደረጃ ሲስ ሲስ የምትባይ እህታችን ሶሪ ሀይሚ ጭፈራ ቤት ሄዳለች፣ ጨፍራለች፣ ተዝናንታለች፣ እንደዚህ አርጋለች። እሱም መብቱ ነው፣ እንደፈለገ መሆን ይችላል። እያልሽ ብዙ ቪዲዮዎችን ስሰሪ ሰው ሼር አርጎልኝ ይሄ ነገር እንዴት ታየዋለሽ ሀኒ ብለው ሼር አርገውልኝ ነበረ። እና ሲስ እኔ አንድ እውነት ልንገርሽ ሲስ ዩቱብ አንድ እውነት ልንገርሽ፣ ሰው እኮ ይዝናናል። ሰው እኮ እንደፈለገ ፈታ ይላል እኮ። ሀይሚ ማለት እህቴ ሀይሚ ማለት ታዋቂ ናት ፌመስ ናት ማስታወቂያ ለመስራት ትጠራለች ቪዲዮን አሳያችኋለሁ አስፈላጊ ከሆነ ለማስታወቂያ ትጠራለች ከአርቲስቶች ጋር ልትገናኝ ትችላለች ኢንጆይ ታደረጋለች ሻይ ቡና ልትገባ ትችላለች ያገባች ማለት ግን ጭፈራ ቤት ላይ ጨፈረች ብጨፍርም እኮ መብቷ ነው ጋይስ እንዲ ብጨፍርም መብቷ ነው ምንድን ነው ኖርማል እኮ ነው ኢንጆይ ላት ላታደረግ ነው እንዴ ታዲያ እስረኛ ናት እንዴ እሷ አንድ ቦታ ላይ ቁጭ ብቻ እንድትል የምትፈልጉት እስረኛ ናት አይደለችም ሲቀጥል ደግሞ ከቻልን፣ ሲስ አንቺ ከቻልሽ ትልቅ ሰው ነሽ፣ እነሱን ማስታረቅ የሚያስማማ ሀሳብ ማምጣት ነው እንጂ ያለብሽ። ካልፈለገች እሱ እሷ እንደዚህ እየሆነች ስለሆነ እሱም እንደዚህ እየሆነ ነው ማለት እና የሁለቱን የበለጠ ሞር እንዲለያዩ ባይሆን ጥሩ ነው። እኔ ሲስን ድሮ በጥሩ በጣም ሪስፔክት የማደርጋት ልጅ ናት። ባይዘው ስልኳ ስራ የለኝ እንጂ ስልክ ራሱ ደውዬ ላናግራት ፈልጌ ነበረ። ምክንያቱም እንተዋወቃለን፣ ለረጅም ጊዜ የምንተዋወቅ ሰዎች ነን እንደው አሁን በመሀል ተጠፋፍተን ነው እንጂ እኔም ቢዚ ስሆን ስራ ሲበዛብኝ ምናምን ነገር ብዙ ከሰዎች ጋር መገናኘት ሳቆም እንጂ በፊት በጣም የምንግባባ የምንተዋወቅ እዚ ዩቱብ ላይ ስልኳ የለኝም። በእርግጥ ሶ አሁንም ቢሆን አንቺ ሀይሚ ጨፈረች፣ ጭፈራ ቤት ገባች፣ ናይት ክለብ ገባች፣ እንደዚህ ወጣች፣ ወረደች ላልሽው ነገር ምንድን ነው? የቱ ነው የእሷ ነው? እንደ ይሄ ቪዲዮ የእሷ ነው? ይሄ ቪዲዮ ይሄ ቪዲዮ እኮ የእሷ አይደለም። ዛሬ ኤዲት በሚሰራበት ኤአይ በሚሰራበት ዶላር ከፍለው ኤአይ ያሰርተው የእሷን ስም ለማጥፋት በሚሰራጭ ቪዲዮ ላይ እኔ በጣም ነው የማዝነው። የእሷን ስም ለማጥፋት በዚህ ደረጃ። ሁሉም ሰው አንቺ ብቻ አይደለችም። ደግሞ የሆነች ልጅ አለች፣ ስሟ ስለጠፋብኝ ነው። የሆነች ልጅ አለች ቲክቶክ ላይ ሀይሚን ዘቅዝቃ የምትሳደብ የምትረግጥ እንዲ። እነሱ እኮ ተጣሉ እንጂ እኮ አልተለያዩም ጋይስ ተጣሉ እንጂ እኮ አልተለያዩም። ቢለያዩ እራሱ ከዚህ የከፋ ራሱ መለያየት እንኳን ቢመጣ እኛ መክረን ገስጸን ጥፋታቸውን ነግረን አንቺም ታይ አንተምተው ማለት ሲገባን በዚህ ደረጃ የነሱን ሞር እንዲለያዩ ማድረግ ይሄ ተገቢ ነው? ነውር ነው፣ ነውር ነው። ጸብ የሚፈልገው እንግዲህ የታወቀ ነው። ፈጣሪ መቼም ጸብ አይፈልግም። ሴጣን ብቻ ነው ጸብን የሚፈልገው። እነዚህ ልጆች ሲጣሉ ችግር ሲፈጠር እርስ በርስ እየተዛዘንን እርስ በርስ እና አንቺም ታይ አንተምተው ማለት ነው እንጂ የሚቀለው በዚህ ደረጃ እሷ ናይት ክለብ ለምሽት ገባች እንዲወጣች እያላችሁ ዶላራችሁን እየከፈላችሁ ኤአይ እያሰራችሁ። እኔ አሁን ቪዲዮውን ኤአይ ውስጥ ቼክ አደረኩት። ጎግል ላይ ኤአይ ነው፣ ኤአይ ነው፣ ዘጠና ምናምን ፐርሰንቱ ኤአይ ነው። ስለዚህ ለምንድነው እንደዚህ አይነት ነገር የምታደርጉት? ይ ለምን እሷ እኮ ማስታወቂያ ለመስራት ትጠራለች። ሰው ሻይ ቡና ሊላት በስራ ዙሪያ ለማውራት በጣም በብዙ ነገር ከሰዎች ጋር ትገናኛለች እኮ የሚዲያ ሰው እኮ ናት። እና ስለዚህ የሆነ ቦታ ላይ ካያችኋትም እንዴ መብቷ እኮ ነው። የፈለገው ነገር ብታረግ። ደግሞ እሷ እንደዚህ አይነት ልጅ አይደለችም። ጭራሽ እንደዚህ ክለብ ለክለብ ምናምን የምትሄድ ሴትም አይደለችም። እኔ ሳያት እንዴ ያስታውቃሉ እኮ የሚሄዱ ሰዎች እ ሀይሚ እኮ ማለት እኮ የሴት ውሃ ልክ እኮ ናት። ስለዚህ ብዙ እሷን አታክባት ባታረጓት ብዙ እሷ ላይ ጫና ባትፈጥሩ ጥሩ ነው። ቡርኬ ደግሞ ማለት ነው፣ የሰው ወሬ እንዳሰማ። ሀይሚ አንቺን ከዚህ ሕይወትሽ ለመለያየት ገና አይደለም። ክለብ ልጅ አላት ብለው ብዙ ነገር ሰርተው ያመጣሉ። የድሮ ፍቅረኛዋ ብለው ወንድ ይዘው ይመጣሉ። ጠብቂ። ድሮ ከሆነ እንኳን ትምህርት ቤት እንኳን አብረሹ የተነሳሹ ፎቶ ምናምን ካለ ያም ፎቶ ይዘው ይመጣሉ። ቻ የሰው ልጅ ሊጎዳሽ ከፈለገ እስከ ጥግ ድረስ ነው የሚሄደውና አይዞሽ፣ ጠንክሪ ጠንክሪ። ብዙዎቻችሁ ደግሞ እረሷ ክለባት ገባም አታረገውም። ብታረገው ራሱ ኖርማል ነው፣ በቃ ተዝናናች ተዝናናች በቃ። ብታረገው ሲጀምር የእሷ አይደለም። ቪዲዮውን አየሁት፣ ሰዎች ላኩልኝ ብዙ ሰዎች። የእሷ አይደለም ይሄ ቪዲዮ። አስመስላችሁ ሰርታችሁ ሀይሚን ለማቋሸሽ ሀይሚ በቃ እንደዚህ አይነት ልጅ ናት፣ ባለጌ ናት ለማስባል የሄዳችሁበት መንገድ በእውነት በጣም ያሳፍራል፣ በጣም ያሳፍራል። እኔ ስሜታዊ ነው የምሆነው፣ በጣም ነው የምናድደው ጋይ በጣም ነው የምናደደው። ምክንያቱም ቪዲዮውን አየሁት ጎግል ላይ አስገብቼ ቼክ አረቁት ኤአይ ነው ኤአይ ሰው እንዲህ በዚህ ልክ ያንድን ሰው ገመና ለማውጣት በዚህ ሁሉ እንዲህ ቡርኬ እኮ አልፈልግሽም እኮ አላላት። ምን ሆናችሁ ነው እናንተ በግድ ሁለቱን ለማለያየት የምትሯሯጡት አንዳንዶቻችሁ እን ቡርኬና ሀይሚ መቼም አይለያዩም። የእውነት መቼም ቡርኬን ለብቻ፣ ሀይሚን ለብቻ የምትወዱ ካላችሁ የምሬን ነው የምላችሁ በቃ እኔ ቪዲዮውን እንትናት በሉ በቃ የእውነት እንዴ ሼም ነው። እኔ ሲስ በቃ ከዚህ ተግባርሽ ተቆጠቢ፣ በቃ ተቆጠቢ። እኔ ሪስፔክት አድርግሻለውኝ፣ በቃ ግን፣ በቃ በዚህ ደረጃ ሀይሚ ላይ እንድታይ አልፈልግም። በቃ ሀይሚን ማንም ሀይሚን ቡራን ማንም ሲነካቸው ካጠፉ እኮ እንናገራቸዋለን፣ ግን ይሄ ጭፈራ ቤት የሆነ ቤት የሆነ ቤት እየተባለ የሚመጣው ነገር መቆም አለበት፣ ይቁም። እኔ ቪዲዮውን እንኳን አሁን ለቀው ፈልጌ ነበር ግን ሳስበው የባሰ አሁን ይህ ነገር ማጋነን ነው የባሰ ደግሞ ይህን ቪዲዮ ማሰራጨት ለጠላት ማስደሰት ነው ብዬ ነው የተወኩት እና ቪዲዮ ደርሶኛል በውስጥ ያያችሁ አይታችኋል በጣም ነው የሚያሳፍረው በዚህ ደረጃ አንድን ሰው አታክ ለማድረግ ይህ ሁሉ ስቃያችሁ ዶላራችሁን ከፍላችሁ አይሰርታችሁ በዶላር ነው የሚሰራው ኤአይ ኦልሞስት ታውቃላችሁ እና አዝኛለሁ። በጣም በጣም አዝናለሁ። ይሄን ቪዲዮ ላይክ አድርጋችሁ ሁላችሁም ላይክ አድርጉ፣ ለሲስ ሜንሽን አድርጉላት። እናንተ ላይካችሁ በበዛ ቁጥር ወደ ሲስ ነው ይሄ ቪዲዮ የሚሄደው። ሲስ ከዚህ በላይ ከተራመሽ እኔም እንደምራመድ አስቢ። ኦኬ በቃ፣ ኢነፍስቱ ኢነፍ። ይበቃሻል። ከዚህ በላይ ከተራመሽ እኔም እራመዳለሁ። በስነስርዓት አቁሚ ብዬሻለሁ። አቁሚ።